ቶዮታ ሁለት ሰው ብቻ የምትጭን ሚጢጢዬ መኪና ለገበያ ቀረበ። ውሸት አይደለም። የዚህሽ መኪና ለገበያ መቅረብ ብዙ ሰዎችን አስፈንጥዟል። ከጣሪዋ ላይ የተገጠመው ሶላር ደግሞ ቀኑን ሙሉ እንደሚያንቀሳቀሳት ወይም ብዙም ቻርጅ እንደማትፈልግ ተነግሯል። ቶዮታ ኤፍቲ ኤምኢ ኮንሰፕት። ሰላም የተከበራችሁ የቻናል የቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። ዛሬም እንደተለመደው ስለ መኪና ልናወራ ልናወጋ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ላይክ እና ሰብስክራይብ ማድረግ ብቻ ነው። ስለ መኪና ማወቅ የምትፈልጉ ከሆነ የደውል ምልክቷን ተጫኑ፣ ሁል ጊዜ ኖቲፊኬሽን ይደርሳቸዋል። ዛሬ ደግሞ የምትገርም መኪና ይዤላችሁ መጥቻለሁ። ባለፉት 15 ቀናት ለገበያ የቀረበችና ኢሮፕ ስታንዳርድ የተባለላት ምርጥ መኪናን ዛሬ ይዤላችሁ መጥቻለሁ። ብራንዷ በኢትዮጵያ በጣም ምርጥ የሚባለው ቶዮታ ነው። ገና መኪናዋን ስታዩት ልባችሁ ድው ድው እያለ ነው። ካሁኑ ይህንን ያክል ከደነገጣችሁ ዋጋዋን ስትሰሙ ደግሞ እንዴት ልትሆኑ ነው? እውነቴ ነው፣ እጅግ ትደነግጣላችሁ። በዛ ላይ ጥራቷ ኢሮፕ ስታንዳርድ የተባለላት ናት። ተስፋ አለን ወገን፣ ተስፋ አለን። ከዚህም በፊት በፕሮግራም የቶዮታ ርካሽ የሆኑ መኪኖችን ለገበያ ማቅረቡን ዘግቤላችሁ ነበር። ዛሬም ለሁሉም ሰው ማደል በሚመስል መልኩ አዲስ ርካሽ፣ እንዲሁም ሚጢጥዬ መኪና ለገበያ ይዞ ቀርቧል። ቶዮታ ኤፍቲኤምኢ የቶዮታ ሐሳብ እጅግ አስደናቂ ጽንሰ ሐሳብ ነው። ሞቢሊቲ ፎር ኦል፣ ለሁሉም ተሽከርካሪ ይድረስ። ምን ነው ቶዮታ ሁሉም የመኪና ባለቤት ካልሆነ አለ ብላችሁ ካልሆነ በስተቀር ይህንን መኪና አይቶ የማይደሰት የለም። እየተሻሻለ የመጣውን የከተማ ነዋሪዎች ፍላጎትና የዘመናዊ የከተማ አስፓልቶችን ተግዳሮት ለመፍታት ቆርጦ የተነሳ ይመስላል። መኪናዋን ከውጭ ስትመለከቷት ውበቷ እንደምትመለከቱት ነው። ምናልባት መኪናዋን ከውጪ ስትመለከቷት አነስ ያለች ልትመስል ትችላለች። ነገር ግን ውስጧ ሰፊና ሁለት ሰዎችን አንቀባራ ከመያዟን በላይ ከኋላ ብዙ ዕቃዎችን መጫን ትችላለች። የሚያስደነግጥ ነው። በእርግጥም የተጠቀሙበት ቴክኖሎጂና የከለር አጠቃቀም እንዲሁም የቦታ አጠቃቀም እጅግ አስደንቆኛል። በግሌ ገና ሳያት የህፃናት መጫወቻ ነበር የመሰለቼ። ነገር ግን ትላልቅ ሁለት ሰዎችን ጭና ከበስተኋላ ደግሞ ብዙ ዕቃ ጭና ስመለከታት ግን እጅግ ተገርም ያለሁ የተከበራችሁ የቻናል ቤተሰቦች፣ የዚህሽ መኪና ተፎካካሪ ሌላ አንዲት መኪና አለች። እሷም ሲትሮን ኤሚ ትሰኛለች። ስለዚህሽ መኪና የተወሰኑ ነገሮችን ልንገራችሁና ለማነጻጸር እንዲመቻችሁ ወደዚህ መኪና ስፔሲፊኬሽን በደንብ አድርጌ እመለሳለሁ። ሲትሮን ኤሚ በአውሮፓ የምትሸጥ ሲቲ ካር ስትሆን እስካሁን ተፎካካሪ አልመጣባትም ነበር። ነገር ግን አሁን ቶዮታ በአዲሱ ብራንድ ከቸች ብሎባታል። ከነባሮቹ መኪኖች የተወሰነ ታንሳለች። መጫን የምትችለው የሰው መጠን ልክ እንደ ቶዮታ ሁለት ሰው ብቻ መጫን የምትችል መኪና ናት። ቦት ስፔሷ ወይም የመጫን አቅሟ ደግሞ 63 ሊትር ነው። ትራንስሚሽኗ አውቶማቲክ የሚባል ሲሆን ባትሪ ካፓሲቲዋ ደግሞ 6.3 ኪሎዋት አወር ነው። ይህም ማለት በጣም ጥቂት የሚባል የባትሪ መጠን ያላት መኪና ናት። መልኳ ብዙም የማይማረክ ሲሆን የመኪና ራሱ ቅርጽ የላትም። ፊውቸር ካር ነው የምትመስለው። ዋጋዋ ከ6750 ዩሮ ጀምሮ ትገኛለች። ይህች መኪና አንድ ትሪም ሌብል ያላት ስትሆን ባትሪ ሬንጇ 466 ማይል ነው። አጠቃቀሟ ደግሞ 78 ማይል ለመጓዝ 1 ኪሎዋት ሃውር ትፈጃለች። ቶፕ ስፒዷ 28 ማይል ፐር ሃውር ነው። ጊሮዋ ደግሞ ባለ አንድ ስፒድ አውቶማቲክ ትራንስሚሽን ተገጥሞላታል። የተከበራችሁ የቻናሌ ቤተሰቦች አሁንም እዚህ ነን። አሁን ደግሞ ወደ ቶዮታ መኪና እንመለስና የተወሰኑ ሐሳቦችን እናንሳ። ቶዮታ ኤፍቲኤምቲ ከፍተኛ የሆነ ደህንነት ያላት መኪና ስትሆን ትላልቅ መኪኖች ላይ የምናውቃቸው ሙሉ ፊቸሮች አሏት። አድቫንስድ ኮኔክቲቪቲ፣ ከስማርት ስልኮች ጋር የመገናኘት ብቃት፣ ኪለስ ኢንትሪ እና መሰል ፊቸሮች አሏት። የሚገርመው ነገር ደግሞ መኪናዋ 90% ከሪሳይክል ማቴሪያሎች የምትሰራ መኪና ናት። ከሌሎች የከተማ መኪኖች አንጻር ሦስት እጥፍ የሚያንስ የኃይል አጠቃቀም አላት። ደስ የሚለው ነገር ደግሞ ጣራዋ ላይ የተገጠመላት ሶላር ነው። ሶላሩ ቀኑ ሙሉ እያንቀሳቀሳት እንደሚውል ተነግሯል። ማለትም መኪናዋን አቁማችሁ ቻርጅ ለማድረግ የምታጠፉት ጊዜ የለም እንደማለት ነው። በተለይ ለኛ ሀገር ሶላሩ በጣም ይጠቅመናል። ምክንያቱም በቀን ውስጥ በጣም ብዙ ሰዓት ፀሐይ ካላቸው ሀገራት ውስጥ የምንመደብ ስለሆንን ይህ ለኛ ይጠቅመናል። ሲጀምር መንግስትም የኤሌክትሪክ መኪኖች ላይ የተማመነው ፀሐዩን ተማምኖ ይመስለኛል። የተከበራችሁ የቻናል ቤተሰቦች ማምረቻው እንደመሰከረው እንግዲህ መቶ ኪሎ ሜትር ሬንጅ እንዳላት ተነግሯል። ቅድም የነገርኳችሁ የኤሚ ሬንጇ ከ70 እስከ 90 ኪሎ ሜትር እንደሆነ በአንድ ጊዜ ቻርጅ የምትጓዘው ነግሬያችኋለሁ። ይህች መኪና ግን መቶ ኪሎ ሜትር መጓዝ ትችላለች። ይህም ታዋቂ ከሚባሉት ከነ ውሊንግ ሚኒ ኢቪ እና ከነ ብላቫል ኢኪውሲ ጋር የሚነጻጸር ሬንጅ አላት ማለት ነው። እንደነገርኳችሁ ደግሞ ሶላሯ ሙሉን የመኪናውን ባትሪ ቻርጅ የማድረግ አቅም ስላለው ሙሉ ለሙሉ ራሷን ችላ የምትንቀሳቀስ መኪና ናት፣ ፀሐይ ባለበት የተከበራችሁ የቻናሌ ቤተሰቦች አንዳንዴ 100 ኪሎ ሜትር ሲባል ቀላል የሚመስለው ሰው አለ። 100 ኪሎ ሜትር ብቻ ያላት መኪና እንዴት ልገዛ ይችላል ብሎ የሚጠራጠር ሰው አለ። በአቬሬጅ በአለም ላይ የተጠና ጥናት አንድ በነገራችሁ አንድ ሰው መኪና ያለው ሰው በአቬሬጅ በቀን 33.5 ኪሎ ሜትር ነው የሚጓዘው። ይህም ሁሉንም ባጠቃልልም በአቬሬጅ 35 ኪሎ ሜትር ከተጓዘ እናንተ 50 60 ብትጓዙ እቺ መኪና በቂ ናት ማለት ነው። አካባቢው ላይ ደግሞ ፀሐይ ካለ ፀዴ የሚባል ኢነርጂ ታገኛላችሁ። መኪናዋን ምንም ሳታቆሙ ትንቀሳቀሳላችሁ ማለት ነው። በተለይ የቺን መኪና ሪኮመንድ ማደርገው ለተማሪዎች፣ እንዲሁም ደግሞ የግል ስራ ላላችሁ ሰዎች ለናንተ ቤስት የምትባልናት። በጠዋት ተነስታችሁ ጂም ሄዳችሁ፣ ከጂም ደግሞ ወደ ቤት ተመልሳችሁ፣ ከቤት ደግሞ ወደ ስራ የምትንቀሳቀሱ ሰዎች ብዙም ኢነርጂ ሳይፈጅ በዚች መኪና ብትንቀሳቀሱ ለእናንተ በጣም አዋጭ ነው ብዬ አስባለሁ። ለተገጠመላ ሶላር ምስጋና ይግባውና የሚገርመው ሌላው ነገር ደግሞ መኪናዋ ከመደበኛ የመኪና ማቆሚያ ግማሹን ብቻ የምትፈጅ ስትሆን ወደ ጎን ማለት ነው። በቁመት ደግሞ አንድ ሶስተኛ ወይም ሲሶ ብቻ ነው የምትፈልገው፣ ኖርማል ከሆኑ መኪኖች አንጻር ስትታይ ማለት ነው። አንድ ሶስተኛ ብቻ ቦታ ነው የምትይዘው ሳሏት። እንግዲህ ከኋላዋ ደግሞ ሰፋ ያለ የእቃ ማስቀመጫ መኖሩ በጣም ደስ የሚል ነገር ነው። ሲቲ ላይ ወይም ከተማ ላይ ብቻ ብታንቀሳቀሷት እቺ መኪና በጣም ጠቃሚ ናት ተብሎ ይታሰባል። ቲዮታ ቺም መኪና ከ15 ቀን በፊት ለእይታ ካቀረባት በኋላ በጣም ብዙ ሰዎች አይተዋት ኢንተረስታቸውን እያሳዩ ነው የሚገኙት። ፍላጎት ካለ ደግሞ ቲዮታ በብዛት ሊያሰራጫት ይችላል ተብሎ ይታሰባል። በእርግጠኝነት ምነግራችሁ ከተወሰኑ ጊዜያት በኋላ ቺም መኪና ኢትዮጵያ ውስጥ እናገኛታለን። ሌላኛው ነገር እኛ በጣም የምንፈልገው ነገር ደግሞ ዳሽቦርዷ ነው። ዳሽቦርዷን እንደምትመለከቱት እንግዲህ እንዳሳዩኋችሁ ዲጂታል ነው። እኔ በግሌ በጣም ወድጃታለሁ። ከሶላሩ አንጻር ደግሞ ለሀገራችን በጣም ተስማሚ ናት ብዬ አስባለሁ። በተለይ ለሀገራችን ከተሞች ደግሞ በጣም ተስማሚ ናት ብዬ አስባለሁ። ሌላኛው ማወቅ ያለባችሁ ነገር ምንድን ነው፣ እቺ መኪና ለገጠር አገልግሎት በፍጹም የምትሆን አደለችም። አስፓልት አስፓልቱ ላይ ብቻ የምትነዳ መኪና ናት። ምክንያቱም ከመሬት ያላትም ከፍታ እንደምትመለከቱት ነው። ዞሮ ዞሮ ግን ኢትዮጵያ ውስጥ ስትመጣ ከተማ ውስጥ የተለያዩ ቻሌንጆች ሊገጥሟት ይችላሉ። ለምሳሌ ስፒድ ብሬከሮች አሉ መሰል ነገሮች እንግዲህ ከተስተካከሉ እቺ መኪና በአግባቡ ተሽከረከራለች ተብሎ ይታሰባል። ሌላኛው የምነግራችሁ ነገር ደግሞ በመጨረሻም ሁላችሁም የጓጓችሁለትን ዋጋዋ ነው። በአሁኑ ሰዓት እቺ መኪና እንግዲህ ቶዮታ እንደገለጸው ተቋሙ በደንብ አድርጎ አስብሮ እንደገለጸው ይህቺ መኪና ከ1900 ዶላር በታች ለገበያ እንደሚያቀርባት ተናግሯል። ቻው